ሴት ልጅ ስትኮራብህ ከመለመን ይህንን አድርገህ በፍቅር እንድትወድቅ አድርጋት። በፍቅር ዓለም እውነተኛና ትክክለኛ የሆነ አሸናፊነት ምን እንደሆነ ታውቃለህ? ራሷ ፈልጋህ እንድትመጣ ማድረግ ነው። ሴት ልጅ አንተ ብቻ ስትፈልጋትና እንደወደድካት እርግጠኛ ስትሆን ትኮራብሃለች። ለዛ ነው ዛሬን እህትህ የኮራችብህ ሴት ራሷ ፈልጋ እንድትመጣ የሚያደርጉ ሚስጥሮችን የምነግርህ። ሚስጥሩን ለመስማት ካንተ የሚጠበቀው ቻናሉን ሰብስክራይብ ቪዲዮውን ደግሞ ላይክ ማድረግ ብቻ ነው። ሰላም ሰላም፣ እንዴት ናችሁልኝ? ናፊደር ነኝ። ዛሬም ቆንጆ በሆነ በአዲስ ቪዲዮ ተመልሼ መጥቻለሁ። አዲስ ከሆናችሁ ብዙ የኛን የሴቶች ሚስጥር የምታገኙበትን ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። የኔ ውድ ቤተሰቦችን ሌም ለምትሰጡኝ ሀሳብ አስተያየት ከጎኔ ስለሆናችሁ በጣም አመሰግናችኋለሁ። እና ደግሞ ውዶቼ ቪፔ ና ብርታችሁ ልኝ ከመጀመራችን በፊት ይሄ ሚስጥር ብዙ ወንድሞቻችን ጋር እንዲደርስ ላይክ አድርጉት እሺ። አሁን ወደ ዋናው ነጥብ መግባት እንችላለን። ሴት ልጅ ራሷ ፈልጋህ እንድትመጣ እንዴት ማድረግ ትችላለህ? ያውም ደግሞ የኮራችብህ ሴት ሳትለምናት። ከዚህ በፊት እንደዚህ አይነት በጣም ብዙ ቪዲዮ ሰርች ይላችኋለሁ፣ ሴትን ልጅ አትለምን ሴትን ልጅ ከመለመን እንደዚህ አድርግ የሚሉ ማለት ነው። የዛሬው ግን በጣም ለየት ያለ ነው። ሴት ልጅ ስትለምናት ይልቁኑ ደግሞ ራሷ ራሷ ፈልጋህ እንድትመጣ የሚያደርግ ነገር ነው። ስለዚህ እስከመጨረሻው በደንብ ተከታተሉ እሺ። የመጀመሪያው ነገር ምንድን ነው? እሷን መከታተልን አቁም። እሷን እንደ ስራ አድርገ መያዝን አቁም። እውነት ለመናገር የመጀመሪያው ሴት ልጅ እንድትኮራባችሁ የሚያደርገው ነገር ወንዶች ምን እንደሆነ ታውቃላችሁ? ስራ አድርጋችሁ ስትይዟት በቃ አይደለ? አንዳንድ ጊዜ የፍቅር ስሜት ነው ይገባኛል ግን ቢሆንም በቃ በልክ ነው መሆን ያለበት ሁሉ ነገር። ሌላ ስራ፣ ሌላ አለም፣ ሌላ ህይወት የሌላችሁ እስኪመስል ድረስ የት ነሽ፣ በላሽ፣ ጠጣሽ፣ እንደዚህ ሆንሽ በቃ ኢች ኤንድ ኤቭሪቲንግ በቃ መከታተል እና እሷን ስራ አድርጎ መያዝ። እንዴት ነው ስራ አድርጋችሁ ስትይዙ፣ የሆነ ነገር ስራዬ ብላችሁ ስትሰሩት እንዴት ነው ይሄ? እንደዛ አይደለም። በቃ እሷን ስራ እንዳረግ ከተሰማት ማለት ነው። አንደኛ ስለማትወደ ብቻ አይደለም እኮ እርግጠኛ ትሆናለች። በቃ ይደውላል። ለምን ትደውልልሃለች? በቃ በየአስራ አምስት ደቂቃው በየአንድ ሰዓቱ በየሁለት ሰዓቱ እየደወልክላት ለምን ብላ ትደውልልሃለች? በቃ ምን ያህል ነው መጠበቅ ያለባት? በጣም ትንሽ ነው የምጠብቅ እኮ እስክትደውል። ሰው ለምን ትደውልልሃለች? ተረዳችሁኝ። ፋታ ያለ መስጠት አይነት ነገር አለ። እነዚህ ነገሮች ደግሞ ችላ እንድትባሉ እንዲኮራባችሁ ያስደርጋሉ። ስለዚህ በተቻላችሁ መጠን ስራ አድርጋችሁ አትያዙ። እራሷ ፈልጋ እንድትመጣ የምትፈልግ ከሆነ ሌሎች ፐርሰናል ዲቨሎፕመንት ነገሮች ላይ አተኩ ራስ ላይ መስራት፣ አዳዲስ ነገሮችን መማር፣ ስራ ላይ በደንብ ማተኩር፣ አዲስ ነገር ለመፍጠር መሞከር፣ ለማደግ ለመለወጥ መሞከር፣ ስፖርት መስራት ሊሆን ይችላል። በቃ አይደለም ይሄ ራስህን መገንባት ላይ እዛ ላይ በደንብ አድርገ አተኩር። ያን በምታደርግበት ሰዓት ላይ በቃ ምን እያደረገ ነው? እንደዚህ እየሆነ ነው። በቃ ስለ አንተ እንድታስብ ታደርጋታለህ። ኤቭሪ ታይም ከእሷ ጋር ከሆንክ፣ ኤቭሪ ታይም ከደወልክላት፣ ኤቭሪ ታይም ያለውን ነገር ካሳወቃት፣ ምንም የምትጓጓው እና የምትፈልገው ነገር እንዳይኖር ታደርጋታለህ። እራሷ እንዳትመጣ ታደርጋታለህ። ሶ ትኮራብሃለች። ስለዚህ ፕሊዝ ራሳችሁ ላይ አተኩሩ። ፐርሰናል ዲቨሎፕመንት የተለያዩ ቪዲዮዎች አሉ። በቃ አሁን በአማርኛ ብትፈልጉ በእንግሊዝኛ በፈለጋችሁት አሉ በሀገራችንም በጣም ብዙ ወጣቶች አሉ እንደዚህ አይነት ትምህርቶችን የሚያስተምሩ። ራሳችሁን እንድትለውጡ ራሳችሁን እንድታሻሽሉ ራሳችሁን እንድትመለከቱ አንድ ስቴፕ እንድታድጉ የሚያደርጉ ነገሮች ላይ አተኩሩ። ይህን በምታደርጉበት ሰዓት ላይ አይምሯችሁ ስለ ሌላ ነገር ያስባል። ሶ ይሄ ደውል ደውል የሚል እሷን አግኛት የሚልክን ነገር ይቀንስልሃል ማለት ነው። ይሄ በሚቀንስበት ሰዓት ላይ ደግሞ እሷም ስለአንተ እንድታስብ ፋታ ትሰጣታለህ ማለት ነው። ተግባባል። የመጀመሪያው ይሄ ነው። ሁለተኛ የምትወደድ ሰው መሆንን አሳያት። እንዴት ነው በሰዎች ዘንድ በጣም ተቀባይነት ያለ፣ በጣም የምትፈለግ፣ በጣም የምትወደድ ሰው መሆንህ ወደድክም ጠላህም የሚጨምርልህ ነገር አለ፣ ሪሌሽንሽፕ ላይ ሲመጣ ማለት ነው። ሶ ይህን እንዴት አድርጌ ነው ማሳየት ካልከኝ፣ ከጓደኞች ጋር በመሆን ከጓደኞች ጋር ፈታ በማለት በቃ ያላችሁን ሰርክል ያለህን ሰርክል በማጠናከር ከቤተሰቦች ጋር ጥሩ ጊዜ በማሳለፍ እነዚህን ነገሮች ማሳየት ትችላለህ። ምናልባት ሶሻል ሚዲያ ተጠቃሚ ከሆንክ ፌስቡክ፣ ኢንስታግራም፣ ሌላም ሌላም ስቶሪዎች በማድረግ ከቤተሰብ ጋር የተነሳው ፎቶ ሊሆን ይችላል። አሁን ሞመንቱ ላይ ማለት ነው። ከጓደኞች ጋር ጊዜ ስታሳልፍ መንፈሳዊ ቦታ ስትሄድ በቃ ብቻ በዙሪያ ሰዎች እንዳሉ እንደሚወዱ ሰዎች ስላንተ ያሏቸው ነገሮች፣ ለምሳሌ ልደት ሆኖ ሊሆን ይችላል። ሰዎች ለልደት የተመኙልህን መልካም ምኞቶች የሚያሳዩ ነገሮች፣ ብቻ ሰዎች ስላንተ እንደሚያስቡና እንደሚጨነቁ በሰዎች የምትወደድ ሰው መሆንህን አሳያት። ከጓደኞች ጋር ሆነህ እዛ ደረጃ ከደረሳችሁ ማለት ነው። ከጓደኞች ጋር ሆነ የሚያሳይ ፎቶ መላክም ትችላለህ በእሷ በምታወሩበት በሶሻል ሚዲያ ማለት ነው፣ በምታወሩበት በቴሌግራም በፌስቡክ ብቻ እናንተ በምታወሩበት በዛ መላክ ትችላለህ። ይህን በምታደርግበት ሰዓት ላይ ኦኬ ለካ የሚወዱት ሰዎች አሉ፣ የሚፈልጉት ሰዎች አሉ፣ በሰዎች የሚወደድ እና የሚፈልግ ጥሩ ነገር ቢኖረው ነው ብላ እንድታስብ ያደርጋታል። በቃ ይሄ ወደድንም ጠላንም ማህበራዊ ነገር በጣም አፌክት ያደርገናል። ብዙ ሰው የሚወደውን ሰው ሳናስበው እኛም ለእሱ የሆነ አትራክሽን ያድርብናል። እና በሰዎች የምትወደድ መሆንህን እንድታይ አድርጋት። አንዳንድ ጊዜ በጣም ከመውደዳችሁ የተነሳ እሷ ጋር ብቻ ስትሆኑ፣ እሷን ለማግኘት ስትሞክሩ በማንኛውም ሰዓት ይመቸኛል አንቺ ብቻ ደውልኝ ምናምን ስትሉ፣ በዙሪያችሁ የሚወዳችሁ የሚፈልጋችሁ ጊዜ እንድትሰጡት የሚፈልግ ሰው እንደሌለ ይመስላል። ሶ ጓደኞች የሚፈልጉኛል ቤተሰቦች የሚፈልጉኛል፣ እሚለውን ነገር ማሳየት ትችላላችሁ ማለት ነው። በዚህ ሰዓት ከጓደኞቹ ጋር መሆን ይችል ነበር፣ በዛ ከቤተሰቦቹ ጋር መሆን ይችል ነበር። ምክንያቱም በጣም የሚወደድ ሰው ነው ብላ እንድታስብና በዛ መልኩ እንድትረዳችሁ ያደርጋል። ሞክሩት፣ በጣም የሚሰራ ነገር ነው። ሶስተኛ፣ ሁል ጊዜ ይመቸኛል አትበል። ስፔስ ጥሩ ነገር ነው። በቃ እሷን ለማግኘት ትሞክራለህ፣ ታገኛታለህ። እያወራችሁም ሊሆን ይችላል እኮ በመሀል የሚመጡ አጋጣሚዎችን ተጠቀም። ለመነፋፈቅም ይረዳል። በቃ ስፔስ ያስፈልጋል። በቃ ሁሉ ጊዜ ከሷ ጋር መሆን ሁሉ ጊዜ እሷን ብቻ ማግኘት ጥሩ አይደለም፣ ተገቢ አይደለም። ሶ ስፔስ ስጣት። ስለአንተ እንድታስብ ስለአንተ እንድትጨነቅ ጊዜ ስጣት። እሷም እንደዛ ጓደኞቿ እንድታገኝ አድርግ። ጓደኞቿ እንገናኝ ሲሏት ከማስቀረት ይልቅ ሂጂ፣ አግኛቸው፣ አውሪያቸው በላት። ይህም በምታደርግበት ሰዓት ላይ ከጓደኞቿ ጋር ሆነ አንተን እንድታስብ ያደርጋታል። ተረዳኸኝ? በቃ ሁሉ ጊዜ አብሮን ስላለ ሰው ከኛ ጋር ነው ማለት አይደለም። ከኛ ጋር ሊሆን ይችላል ግን ስለኛ እንዳያስብ ያደርገዋል። በቃ የሰው ቫሊው እኮ የምትረዱት ትንሽ ራቅ ስትሉ ነው። መነፋፈቅ ሲኖር ያ ሰው የሚያደርግላቸው የሚያደርግላችሁ ነገር ይመላለስባችኋል። ትናፍቁታላችሁ፣ ዋጋ ትሰጡታላችሁ። ሁሌ አብሯችሁ እንደሆነ የምታስቡትን ሰው ዳት ማች አታሰላስሉትም። በቃ ስለሱ ያለውን ነገር ገብቷችኋል የምላችሁ። ስለዚህ ስፔስ አስፈላጊ ነው። ሁሉ ጊዜ ይመቸኛል አትበል። ሁሉ ጊዜ አቨለብል አትሆን። አንዳንድ ጊዜ አልችልም በል በዛ ሰዓት ደግሞ ደግሞ ስለ አንተ እንድታስብ የሚያደርግ ነገር ስለሆነ ማለት ነው፣ መነፋፈቅን የሚፈጥር ነገር ስለሆነ እሷ ራሷ ወደ አንተ አፕሮች እንድታረግ እንድትመጣ እንድትፈልግ ያደርጋታል። በመጨረሻም ራሷ ስትመጣ እወቅ የሚለው ነው። ብዙዎቻችሁ ራሷ ፈልጋ ትመጣለች የሚለውን ነገር የምትረዱበት መንገድ ትንሽ የተጋነነ ነው። እራሷ ፈልጋ ትመጣለች ማለት መታ ካላንተ መኖር አቅቶኛል፣ በቃ ወድጄ ያለው አፍቅር ያለው እንድትላችሁ መጠበቅ አይደለም፣ ያ አይደለም ራሷ ፈልጋ ትመጣለች ማለት ከበፊት ከነበረው የሆኑ ለውጦችን ታይባታለህ ማለት ነው። ምን አይነት ናቸው እነዚህ ለውጦች? ዲቴክት ማድረግ ካልቻልክ ኢግኖር ልታደርገው እና በቃ አልመጣችም ብለህ ልታስብ ትችላለህ። ግን ማየት አለብህ፣ እነዚህን ለውጦች ማወቅ አለብህ። ምናልባት በፊት ላይ ጭራሽ ቴክስት ማታደርግልህ አንተ ቴክስት ታደርግላት ለመመለስ ወደኋላ ኋላ ምትል አይነት ከነበረች እና አሁን ላይ ቴክስት ካደረገችልህ ራሷ መጣች ማለት ነው። አንተ ማድረግ ያለብህ ያንን ተከትለ መሄድ ነው። አሁንም ደግሞ እሷ አንድ ቴክስት ስትልክ አንተ መቶ ቴክስት መላክ አይደለም መቆም አለብህ። ራሷ ድጋሜ እንድትመጣ ድጋሜ እንድትመጣ ማድረግ አለብህ ሶ ኢንተራክሽኑን ማየት አለብን። ሶ ስትመጣ ደግሞ አንተ መልሰ ኮራ ብለ ደግሞ ሙሉ በሙሉ መጥፋት አይደለም፣ ማየት አለብ ኢንተራክሽኑ ከዚህ በፊት ምንም ብላ ቴክስት ልካ ለማታቅልች ቴክስት ስትልክልህ ራሱ አስባ፣ ምን ሆነክ ነው የጠፋኸው፣ በሰላም ነው ወይ፣ የሆነ ነገር ምናምን ስትልክ፣ ያንን ይዘህ ተንከባክበህ ማቆየት ይኖርብሃል። ሶ እንገናኝ ብልሃት። ምን ብልሃት? በጣም ወደ ኋላ ትል የነበረች ልጅ መች ነው የምንገናኘው ወይ እንደዚህ እናድርግ ካለች፣ ራሷ መጣች ማለት ነው። አትለጥጡት፣ በቃ መታ እወድሃለሁ፣ አፈቅርሃለሁ፣ ካላንተ ኖርም እንድትላችሁ አትጠብቁ። ሁሉ ነገር ስቴፕ ባይ ስቴፕ ነው። ሶ ለውጥታ ያላችሁ ልትቀርባችሁ፣ ልታወራችሁ ስለ እናንተ ለማወቅ ትሞክራለች። እነዚህ ነገሮች ካያችሁ ራሷ መጣች ማለት ነው። ስለዚህ ዲቴክት አድርጉ። ራሷ ስትመጣ ካላወቃችሁ እንዳትሸዋወዱ ማለት ነው። ስለዚህ እነዚህን አራት ነገሮች በደንብ አድጋችሁ ከተገበራችሁ የምንመለመን የምንመለማመጥ ራሷ ፈልጋችሁ እንድትመጣ ታደርጋላችሁ። የኮራችባችሁ ሴት ማለት ነው። ሶ ራሳችሁን በዚህ መልኩ አክብሩ። እራሳችሁንም አስከብሩ። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እንደወደዳችሁት፣ እንደተማራችሁበት አልጠራጠርም። ቪዲዮውን እዚህ ድረስ እስከመጨረሻው ካያችሁት ወዳችሁታል ማለት ነው። ላይክ አድርጉት ይጠቅማል። ለምትሉት ሰውም፣ ጓደኛችሁ ወዳጅ ዘመዳችሁም ሼር አድርጉለት። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ ይህንን ቆንጆ ውብ ቤተሰብ ሰብስክራይብ በማድረግ ካልተቀላቀላችሁ ሰብስክራይብ አድርጉ፣ ብዙ ታተርፋላችሁ። ሁላችሁንም ውድድ አረጋችኋለሁ።